ለራስ የተለየ እሳቤ በመስጠት አግዝፎ ማየት፣ በተቃራኒው ሌላውን አንኳሶና አሳንሶ ማየት ውጤቱ ግጭት መሆኑን በዕለት ተዕለት የሰዎች መስተጋብር ላይ የሚታይ ሀቅ ነው። እንዲህ ያለው ሁኔታ ወደ ማህበረሰብ ሲያርግም ለአንዱ ቡድን ውዳሴ፣ ለሌላው ደግሞ እርግማን ይውረድበት የሚል አካሄድ፣ ራስን መካብ፣ ሌላውን ማንቋሸሽ ሀገርን ከመገንባት ይልቅ የጎሪጥ መታየትን አስከትሎ ለእልቂት ሲዳርግ መታየቱም እንደ ሩዋንዳ ያሉ ሀገራት ምስክር ናቸው። የሩዋንዳ እርስ በርስ ጦርነት ውስጥ ከፍተኛ እልቂት ውስጥ የገቡት በምንድን ነው የሚባል በነጠላ ትርክት ነው። ያ ነጠላ ትርክት ደግሞ አንዱን ወገን በአሉታዊ መንገድ ኔጌቲቭ በሆነ መንገድ ኮክሮች ብለው እየሰደቡ ያን ደጋግመው ደጋግመው ህዝቡ አእምሮ ውስጥ እንዲገባ አድርገው ያለማቋረጥ ቱሴዎችም ጫፋጫፏቸው። ያሉታዊ ነጠላ ትርክት ዳፋው ማሳያ ሩዋንዳን ብናነሳም ኢትዮጵያም ከእንዲህ ያሉ ነጣጣይ ትርክቶች ገፈት ቀማሽ ሆና መቆየቷንም የታሪክ ምሁራኑ ይስማሙ። ብዝሃ ቋንቋ፣ ብዝሃ ባህል፣ ብዝሃ ማንነት የኢትዮጵያ ቀለሞች ናቸው። ኢትዮጵያውያን በዕድሜ ጠገብ ታሪክም አብሮ የተጋመዱና በማኅበራዊና ኢኮኖሚያዊ እንቅስቃሴዎች የተሳሰሩ ህዝብ ናቸው። በእርግጥ እንዲህ ያለው ታሪካዊ ሀቅ ቢኖርም ሀገሪቱ በየዘመናቱ በፈተና ሰንሰለት አልፋለች። አንዱ ፈተናም ከገዢ ትርክት ይልቅ ነጠላ ወይም ነጣጣይ ትርክቶች ጎልተው የሀገር ግንባታ ጉዞ ላይ አሉታዊ ተጽዕኖን ሲያሳርፍ ቆይቷል። ለአንድ ወገን ዓላማ የተቀረጸ ልዩነትና ብዝሃነትን ያልተቀበለ ማቀራረብና ማግባባት ዓላማው ያልሆነ ህብረ ብሔራዊ አንድነትን የማይፈጥር ትርክት ባለፉት ዘመናት ኢትዮጵያን በብዙ ፈትነዋታል። ኢትዮጵያ በልኳ እንዳትታይና በልኳ እንዳትስራ ካረጉን ውስጥ አንዱና ዋነኛው ይሄ ነጣጣይ ወይም ነጠላ ትርክት የምንለው ነው እና ካልተሰበሰብን ጊዜው በጣም ከባድ ነው። ሀገርም ሆነ የሰው ልጅ የትርክት ውጤት በመሆናቸው የዘሩትን ሊያጭዱ ሲገደዱም በገሃር ተስተውሏል። ሀገርና ሀገረ መንግሥት በህዝቦች የጋራ ስምምነት፣ የጋራ ፍላጎትና የጋራ መረዳት ላይ የሚቆም ስለሆነም የጋራ የሆነ ትርክት አረዳድና ንግርቶች አስፈላጊ ናቸው የሚባለውም ለዚሁ ነው። የጋራ ወደፊት እጣፈንታ ያላቸው ሕዝቦች ተስማምተው የሚመሰርቱት የጋራ ቤት የሆነው ሀገርም ምሰሶ እንደ ገዢ ትርክት ያሉ መሳሪያዎች ናቸው። ታሪካዊ እሴቶቻችንን ትንሳኤ እየሰጠን ለሚመጣው ትውልድ መልካም ነገር ገንብተን በዚህ ታሪካዊ ጉዛችን ውስጥ ለሀገራችን አንድነት ፈር ቀዳጅ የሆነ ሚና ሊኖረን ይገባል ብዬ አስባለሁ። ኢትዮጵያውያን በየዘመናቱ ለታላቅ ገዢ ትርክት እርሾ ሊሆኑ የሚችሉ መሰረቶችን ሲያስቀምጡ ኖረዋል። ልዩነት ውበት፣ ብዝሃነት ጉልበት መሆኑን የተረዱ ይህንኑ አስተባብረው ታላቅ ታሪካዊ ተጋድሎችንም ፈጽመዋል። የዘመኑ ትውልድ አሻራ የሆኑ ታላቁ ህዳሴ ግድብን ጨምሮ። ኢትዮጵያውያን የጋራ መስዋዕትነት ከፍለው ሀገርን አጽንተው መኖራቸው የህብረትና አንድነት ኃይል የቱንም ያህል ፈተናዎችን መሻገር እንደሚቻል ማሳያ ነው። ተሰብስበን ደግሞ ያላሳካ ነው ነገር የለም። አድዋን ጨምሮ፣ የህዳሴ ግድብ ጨምሮ፣ ግሪን ሌጋሲ አሁን እኛ ሰብሰብ ብለን ያላሳካ ነው ወደፊት ያልወሰድ ነው የምንፈልገው ደረጃ ላይ ያላደረስ ነው ሀገራዊ ህልምና ሀገራዊ ፕሮጀክት የለም። ኢትዮጵያን እንደ ሀገር ወደፊት ሊያራምድ የሚችልና በሀሳብ ልዕልና ሚዛን የሚደፋ የጊዜ ፈተናን የሚያልፍ ዘመን ተሻጋሪ ሀሳብ የሆነ አሰባሳቢ ትርክት ከትውልዱ የሚጠበቅ ጥቃቅን ልዩነቶችን በማጥበብ በጋራ በሆኑ ነገሮች ላይ መሰባሰብም ከግጭት አዙሪት ለመውጣት ውጤቱም ሀገራዊ መግባባት መፍጠር መሆኑም የምሁራኑ ሀሳብ ነው። ጠንካራ ሀገር ለመፍጠር የወልድ ትርክት መፍጠር እጅግ አስፈላጊ መሆኑንም ምሁራኑ ያሰምሩበታል። ብዝሃ ማንነት የተፈጥሮና የታሪክ ሀብታም ባለቤት የሆነች ኢትዮጵያ እዚሁ ላይ በመስራት ለሀገራዊ መግባባት መሰረት የሚጥለውን ገዢ ትርክትን መፍጠርም ትኩረት የተቸረው ጉዳይ ነው።